ሪሲቨሩ ከፍቶልኛል። አሁን ከኢንተርኔት ጋር መገናኘት አለብን። ስለዚህ ዋይፋ ኬብል ያስፈልገናል። ከኋላ እንሰካለን። ዋይፋ ኬብሉም ማለት ነው። ከኋላ ከሰካም በኋላ ሚኑ የሚል በሰንነካለን ማለት ነው። ሪሞቱ ላይ ያለ እሱ ስነካ ቀጥታ ወደዚህ እንትን ይወስዳል ማለት ነው። ሰርች ያደርጋል ማለት ነው። ሰርች ሲያደርግ ወይ ካለ ዋይፋ ለዋይፋ ደግሞ ሞባይላችንን ሆትስፖት አብርተን ማገናኘት እንችላለን ማለት ነው። ደሞ ዋይፋ ኬብልም ካሌለን በቻርጀር ገመድ ማገናኘት እንችላለን ማለት ነው። ቻርጀር ገመድ ተጠቅመን ስልካችንን እንትን እየሰለፍኩዋ ማገናኘት እንችላለን ማለት ነው። ሬት ካርግም በኋላ ሬዲ ያውን ተቀይሮናል ማለት ነው። እንትናችን ጽር ሲበራችን ያው ሆሙ ራሱ በጣም ያምራል። ከዛም ወደዚህ ከቀየር ነው በኋላ ከዚህ በኋላ ምን ሰራ ስራ አለ ማለት ያ ስራ ምንድነው? ሶፍትዌር እንጭራለን። አሁንም ድጋሚ ስፒቲ የሚከፍትልን ማለት ነው። እሱን ደግሞ ባ ቅድም እንደነገርኳችሁ ከቴሌግራም ቻናል ላይ ማውረድ ትችላላችሁ ወይም ልክላችሁ አሉ። እንትን ካላችሁ ካወራችሁ ማለት ነው። ከዛ ካወረድን በኋላ ፍሌሽ ላይ እንገለበታለን እኔ መጀመሪያም ግርብጭ ስለሆነ ሳኪቸ ያለ ማለት ነው። ፍሌሹ ላይ እንገባለን ማለት ነው። ማናጀር ላይ እንገባና ና ሶፍትዌሩን እንሞላለን ማለት ነው። ሶፍትዌሩን እንሞላለን። እናንተ ግን እዚህ ማስጠንቀቅ ያለባችሁ ልክ ሶፍትዌር ስጭኑ ላዩ ላይ አለ ወይ የሚለው የሚለው አለ፣ ወደዛ አድርጋችሁ ሶፍትዌር የሚለው ላይ መሄድ አለበት ማለት ነው። ሶፍትዌር የሚኖር ላይ ካልሆነ አይወስድላችሁም ማለት ነው። እና የራሱ ሶፍትዌር መሆኑን እርግጠኛ ከሆናችሁ መሙላት ትችላላችሁ ማለት ነው። ልክ እንደዚህ እንሞላውና ትንሽ እንጠብቋለን ማለ ብዙም አይቆይም። ትንሽ ከጠበቅነው በኋላ ዘግቶ ይከፍታል ማለት ነው። እሱ እራሱ ኦኬ፣ ከፍቶ ነናል ሲከፍት ሁሌም ማድረግ ያለብን ፋክተር ማድረግ ያለብን ማለት ነው። ድሌታ ማድረግ ያለብን ሪሲቨሩን አያቸዋ ፋክተር ዲፊካልት አድርገን ነው ማለት ነው። ፋክተር ዲፊካልት ካደረግን በኋላ ቋንቋ መርጠናለን። ቻናሉ እኛ ምንም ሰርማውን ለራሱ ይገባል ማለት ነው። ከዛ በኋላ ወደ ሰርቨር መሙላት እንሄዳለን። የሪሲቨሩ ሲሪያል ነንበር እናወጣለን። አባውት ስቲፒላ ይሆናል በሲሪያል ነንበሩ ሰርቨር እንሞላለን ማለት ነው። እኔ በራሴ ስለምሞላ እዚህ ላይ ሲሪያል ነምበሩን እንጽፋለን ማለት ነው። ሪሲቨሩን በዚህ አጋጣሚ እናንተ ሰርቨር ምናምን ማስሞላት የሚፈልግ ሰው ካለ እኔ ጋር ሊደውል ይችላል። ካኘ ችላል ማለት ነው። ሰርቨር እንሞላለን በዚህ አጋጣሚ እኔ አሁን እየሰራሁ ያለሁት ስራ የአንድ ወር ሰርቨር ስለፈለገ የአንድ ወሩን ሞላለት አለው ማለት ነው። ሪሲቨሩ ላይ ያንድ ወሩ ሞልቼለት እናያለም ያለም ማለት ነው። ሪሲቨሩ እንዴ ደሞ አብራት ሁሉንም ነገር ከጨረስኩ በኋላ አልኮል ሊኛ ማለት ነው። ሬዲዮ ሞልቼ አለው ማለት ነው። የሰርቨሩን ጨረሻ ወደ ቲቪው ይሄዳለሁ ማለት ነው። በምታዩት መልኩ ጽድት ብሎ ሰርቷል ማለት ነው። ለኢንተር ሰት ጄሲ ኩዋንቱ ሰሪ ሶሻላቸው እነዚህ ይመስላሉ። ሶስቱ ሰርቶልኛል ይሄን ይመስላል ማለት ነው ጋይስ። ከሌላ ደግሞ ቅድም ዘጋ ስቲሲማን ብዬ ያሳያቸው ነገር እዚህ ጋየው በላይ ኢንተርሳትም ዋላይ ነው አረኩት ብያቸዋለሁ። ዋላይ አድርገ ያለው ቲዮሳትም ገባለው ገላ ቲዮሳት ፈልጌ ፈልግና እዚህ ላይ ቴዎሳት ኔሴስ 1257 የሚለው ማለት ነው። እዛ ላይም አራት ላይ ስላደረኩት አራት ላይ አደርጋለሁ። አራት ላይ ስረጉ ኳሊቲው ይገባልኛል በምታዩት መልኩ። ስለዚህ ሰርች ማድረግ ነው ማለት ነው። ቻናሎቹ ሰርች አድርጎ መጠቀም ነው ማለት ነው። ይመቻችሁ። ሰብስክራይብ አድርጉልኝ።